በመጀመሪያ ደረጃ አብርሽና ሩታ እንኳን ደስ አላችሁ፣ እንኳን ፈጣሪ ለዚህ ክብር አበቃችሁ። ዛሬ እንግዲህ ልጃቸውን ለመጀመሪያ ጊዜ ታቅፈው የመጀመሪያ ቪዲዮ ከልጃቸው ጋር ሰርተዋል። እውነት ለመናገር እንደ ሩታ ጀግና፣ ጠንካራ ቻይ የሆነች ሴት አይቼ አላቅም። የምሬ እንደምላችሁ እንግዲህ ዛሬ በደስታ ተሞልተው ነው የመጡት። እኔም ልክ እንደነሱ ቪዲዮቸውን እያየው በጣም ነበር ደስ ያለኝ። እንግዲህ ከሶስት ቀን ወይንም ከአራት ቀን በፊት ማለት ነው የሰሩት ቪዲዮ ላይ ኮሜንት ላይ ገብቼ ሩታ በዚህ ሳምንት ትወልዳለች ብዬ ኮሜንት አድርጌ ነበረ። በዛውም ደግሞ አንዳንድ እህቶች አዎ ነገ ወይ ተነገ ወዲያ ትወልዳለች ህልም አይተናል ስትሉ ነበረ በአስራ አምስት ውስጥ ነው። እንግዲህ ኮሜንት የተቆመጠው ሄዳችሁ ማየት ትችላላችሁ። በአስራ ስድስት ደግሞ ውርትዬ ወልዳ የወንድ ልጅ እናት ሆናለች ልጅዋን አቅፋ ዛሬ መታለች። የምር በጣም ብዙ ውጣውረድ አልፋለች በዚህ ዘጠኝ ወራት ውስጥ እኔ በጣም የማደንቃት ጀግና ናት። በቃ ሩታ ብዬ የምላችሁ ምንድን ነው አንደኛ ደረጃ ነፍሰ ጡር እንኳን ሆና ስራዋን ሳታቋረጥ ስራዋን እየሰራች እስከ ወለደችበት ቀን በወለደችበት ቀን ራሱ ቪዲዮ እየተሰራ ነበረ። በጣም ጀግና ይ ጠንካራ በቃ ከሷ እኔ ብዙ ነገር ተምሬ አለሁኝ። በጣም ጎበዝ ናት የምር እንደምላችሁኝ እና ዛሬ እንግዲህ አብርሽ በጣም ተደስቷል ከምታስቡት በላይ ምክንያቱም አይኑን በአይኑ አየ። የመጀመሪያ ልጅ ደግሞ ወንድ ሲሆን ብዙ ጊዜ ሀገራችን ላይ አባቶች ይደሰታሉ፣ ቤተሰብ ይደሰታል። የፈጣሪ ስጦታ ነው። በእርግጥ ግን ደግሞ እንደ ባህልም ይሁን እንደ ባህሬ ባላውቅም በጣም ነው ደስ የሚላቸው። ሩታ የራሷን መከታ ወልዳለች ማለት ነው። ወንድ ልጅ ለእናቷ አይደለም የሚባለው። አብሪሽ ደግሞ በጣም ነው የተደሰተው። የምር በቃ ከዚህ በኋላ አብሪሽ እኔ ላንተ መልእክት አስተላልፈው በጣም የዋህ ነህ፣ በጣም ጥሩ ሰው ነህ፣ በጣም ጎበዝ የስራ ሰው ታታሪ ነህ እና ያው አዲስ ሰው ታውቃላችሁ ልጅ ሲመጣ የሆነ አዲስ ሀላፊነት ትልቅ ሀላፊነት ነው የሚጣልብህና ስለዚህ እንዲያውም ልጄ በእኔ ወጥቶ ግንባሩን ሳነቡ ስራው ሁሉ እንደኔ ነው የሚሆነው እያለ ነበር ና ኖ ስራው ሁሉ እንዳንተ ሳይሆን የሚሆነው አንተ የምታስተምረውን አንተ የምታሳየውን ነገር ነው ይዞ የሚከተለው ምክንያቱም ህጻን ልጅ ንጹ ነው ንጹህ ወረቀት ነው ስለዚህ እኛ የምናሳያቸውን የምንሰጣቸውን እንክብካቤ ፍቅር ሊሆን ይችላል ያን ነገር ይዘው ነው ከሉቲን ትልቅ አላፊነት ለልጅ ብቻ ሳይሆን ለሩታም፣ ምክንያቱም የሴትን ልጅ ጭንቅ ማለት በዚህ ዓለም ላይ በጣም ከባድ ህመም የሴቶች ህመም አንደኛ ምጥ ነው። ወይንም በእርግዝና ወቅት ስትወልዱ ያን ሰዓት ነው በጣም ከባድ እንደሆነ ያው ምንም ጥርጥር የለውም። የወለዳችሁ ታውቃላችሁ። ያልወለድን ደግሞ ስንወልድ በደንብ እናቀዋለን። የእናትነት ትርጉም ራሱ የሚገባችሁ ይበልጥ ለእናታችሁ የምታስቡት ለእናታችሁ የምትጨነቁት የበለጠ ፍቅር የሚኖራችሁ ልጅ ሲወለድ ህመ ህመሙን ያን ህመም ስታዩት ነውና ሩት እየራሱ ቲክቶክ ላይ ቀደም ብላ ፖስት አርጋ ነበረ፣ ቀን አካባቢ እናትነት ለካ እንደዚህ ከባድ ነው እንዴ ብላ ነበርና፣ እንግዲህ የሩታ ምጥ የፈጀባት ሶስት ሰዓት ነው። የወለደችው ደግሞ በኖርማል በምጥ ነው። ጀግና አደለች። ታዲያ ቤተሰብ ግን እኔ አሁን ለሩታ መልእክት አለኝ። ቤተሰብ አብርሽን ተጠንቀቂው ተጠንቀቂው፣ ምለው ምንድን ነው በጣም ይዋህ ከመሆኑ የተነሳ እኔማ አብርሽና የአብርሽ ጓደኞች ከልጁ ከልጁ ጋር እኩል ማደግ አለባቸው ብዬ ነው ማስበው። ምክንያቱም እንዴት ነው አሁን ተወልዶ፣ አሁን አፉን እንዴት ነው የሚከፍተው? እንዴት ነው የሚጠባው? መጥባት እንዴት ቻለበት? በጣም ጥያቄ ሲያብዙ ነበረ። አብርሽ ደግሞ ገና ካሁኑ፣ ሱቅ ልከዋለሁ ጥፍሮ አደገ ይቆረጥ የሆነ በቃ ቤት ስገባ መራመርበታለሁ እያለ ነበር። ሩትዬ ስስጠለች፣ ለልጇ እያችሁ እናት ማለት ነው ምጡን እርሺው ልጁን አንሺ ይባላል ከነተረቱ ና አብርሽን ስታስታቅፈው ራሱ መታቀፍ ትችላለህ በሥርዓት ይዛለ እያለች ነበር ስጠይቅ የነበረው የኔ እናት። በጣም ደስ ብሎኛል። ግን እንኳን ደስ አላችሁ እንኳን እመቤት የማረች የእመቤቴ ቀን የወለደችው ደግሞ የኪዳነ ምሕረት ቀን የወለደችው በጣም ደስ ብሎኛል እና እኔ በአስራ አምስት ኮሚቼ በአስራ ስድስት ስትወልድ ደስ አይልም? ቤተሰብ የብሬ ነው። እኔ በጣም ደስ ብሎኛል። እና ብቻ አብርሽ እንኳን ደስ አለ። በጣም ደስ ብሎታል ከምታስቡት በላይ እና በመሀል በመሀል ማንን የሚመስለው እያለ ነበር። ይሄ ደግሞ እንግዲህ አንዳንድ ሰዎች በሌላ እንዳተረጉሙበት አብረው ከደስተው የተነሳ እሱን እንዲመስል ስለፈለገ ነው ያንን ጥያቄዎች ሲጠይቅ የነበረው። ና ይመችህ አባቴ፣ የመጀመሪያ ልጅን ወንድ ልጅ ዱብ ከነቃጭሉ አርጋልሃለች። ለሩትዬም ያው ምጧን ሲቀዋን ችግሯን አይተሃል፣ ተካፍለሃል። በዛን ሰዓት ሆስፒታል ነበር። ከዚህ በኋላ በቃ የበለጠ እንድትስቅ እንድትጫወት እንጂ እንድታለቅስ ምክንያት የሚሆኑ ነገሮችን ከሷ ታረቃለህ ብዬ ተስፋ አረጋለሁኝ። አንተም ደግሞ ደግሞ ሙሉ ለሙሉ ወደ ልጅ ትመለሳለህ። ምክንያቱም የዛሬው ደስታ የአብርሽ ደስታ የምሬ ነው ብላችሁ ቤተሰብ እጥፍ እጥፍ ታቀላችሁ። ይሁን የውስጣችሁ ሐሴት ከላይ አይደለም፣ ከውስጥ ስትደሰቱ የምትናገሩትን ነገር አታቁምና ሩት፣ የምንዛ የሲቃይ ጊዜያቶችን አልፈሽ እዚህ መድረስሽ በጣም ጀግና ነሽ፣ በጣም አደንቅሻለሁ። በአጠቃላይ ሁለታችሁም እንኳን ደስ አላችሁ። ፕላስ ደግሞ ፋሚሊዎች፣ የዩቱብ ተከታታዮች በቃ እንኳን ደስ አላችሁ። አብረሽም የዋህነትን፣ ጀግንነትን ስላ የፈጣሪ የልብን መሻት ሞልቶልሃል። ሁላችሁም እንኳን ደስ አላችሁ ለማለት ያክል ለማለት ያክል ነው ቤተሰብ ወይ።